ከባለቤቴ ጋር ትዳር ከመሰረትን 21 ዓመት ሞላን። ባለቤቴ አንድ ራሴን እንድፈትሽበት ያደረገኝን ጥያቄ አቀረበችልኝ። 21 ዓመት ከአንተ ጋር ሲኖር አንድም ቀን ከእናትህ ጋር ለመዝናናት ስትወጣ አይቼ ካላውቅም፣ ዛሬ ማታ እናትህን እራት ምሽት ጋብዛትና አዝናናት አለች። ውዷ ባለቤቴ ባቀረበችልኝ ሐሳብ ከመገረም በላይ መሰጠኝ። ተስማማሁኝ። እናም ወደ እናቴ ጋር ደወልኩላት። እማ፣ ዛሬ ከአንቺ ጋር ሽርሽር መውጣት እፈልጋለሁ አልኳት። እናቴም ደነገጠች። ምን ነው፣ ሰላም አይደል? ልጆችህ ምን ሆኑ? ባለቤትስ ሰላም አይደለችም እንዴ? በማለት የድንጋጤ ጥያቄዎቿን አርከፈከፈችብኝ። አብሽርማ፣ ሁሉም ሰላም ናቸው፣ ከአንቺ ጋር ለመዝናናት ፈልጌ ነው አልኳት። በጣም ደስ አላት እናቴ ተስማማችኝ። ወደ ማታ ተዘጋጅተሽ ጠብቅኝ አልኳት። በቀጠሮዬም ሰዓት ወደ እናቴ ጋር ሄድኩኝ። እናቴ በረንዳው ላይ ቆማ እየጠበቀችኝ ነበር። እናቴ ሁለመናዋ ተቀያይሯል፣ እርጅናም ተጫጭኗታል። ሰላምታ ከተለዋወጥን በኋላ ወደ እናቴ መጣሁ። እናቴ በጣም ደስታ ይነበብባታል። ልጄ ዛሬ ካንተ ጋር ሽርሽር እንደምወጣ ለሰፈር ሰዎች ሁሉ እንዲሁም ለዘመድ አዝማሮቼ በሙሉ ተናግሬአለሁ። በጣም ከመደሰቷም የተነሳ አንድም የምታውቀውን አላስቀረችም። ወሬዋም ለሁሉም አድርሰዋለች እናቴ በጣም ደስታ ይነበብባታል። ልጄ ዛሬ ካንተ ጋር ሽርሽር እንደምወጣ ለሰፈር ሰዎች ሁሉ እንዲሁም ለዘመር አዝማሮቼ በሙሉ ተናግሬ ያለሁኝ። በጣም ከመደሰቷ የተነሳ አንድም የምታውቀውን አላስቀራትም። ወደ ሆቴል ይዥያት ሄድኩኝ አስተናጋጁም የምግብ ዝርዝር ወረቀት የያዘ ኩፖን ሰጥ፣ እማ ምረጪ አልኳት። ፈገግ አለች። ከእርጅናም የተነሳ ማየት እንደማትችል ተረዳው። ላምብብልሽ አልኳት። ልጅ ያለ ሆቴል ቤት ገፍተን ልንመገብ ስንል የምግብ ዝርዝር አነብልህ ነበር። አሁን ዕዳህን ክፈል ብላ ፈገግ አለች። እኔም ፈገግ ብዬ አነበብኩላት። እናቴ የለበሰችውን ልብስ ስመለከት ከ19 ዓመት በፊት የሞቱ አባቴ የገዛላት የመጨረሻ ልብሷ እንደነበር አስታወስኩ። ምግቡ ቀርቦ እናቴ ከደስታ የተነሳ ምንም እየበላች አልነበረም! ደስታ በደስታ ሆናለች። በህይወቴ አይምባ በጣም የተደሰትኩበት አጋጣሚ ነበር። ከእናቴ ጋር ተዝናንተን ስናበቃ ይህ ምሽት እንዲደገም ፈልጌ እማ መቼ ተመልሼ ለምጣና ልውሰድሽ አልኳት። በእንደዚህ ቀና ነገር ግን እኔን የሚጋብዝ ከተስማማ ና አለች። ፈገግ አልኩኝ። ትጋብዥኛለሽ አልኳትና ተለያየን። በመሃል እናቴ ታመመች። ከሕመሟም ደናለኝ አብሪያት የማሳልፍበትን ምሽት ናፈኩኝ። ነገር ግን ከእናቴ ጋር ዳግም አልወጣንም። እናቴ ወደ ማይቀረው የሞት ጉዞ ተጓዘች። በጣም አዘንኩ፣ አለቀስኩ። ከእናትህ ጋር ቀጠሮ ይዘን ወደ ነበረው ምሽት ከአንድ ታዋቂ ሆቴል ቤት ተደውሎልኝ ዛሬ እራት ከባለቤትህ ጋር በነፃ ተጋብዟችኋል የሚል መልእክት ደረሰን። ግራ ተጋባው። ማን ነው? እንዴት? ለማንኛውም እሺ እንመጣለን ብዬ ስልኩን ዘግቼ ምሽት ላይ ከባለቤቴ ጋር ሄድኩኝ። ገብዣውም ከደብዳቤው ጋር ቀረበልኝ። ደብዳቤውንም ከፈትኩ፣ ውስጡንም ስመለከት እንዲህ ይላል። ልጄ ይኸው እኔ በቃለ መሰረት ጋብዣለሁ። በእኔ ፈንታ ውዷ ባለቤትህ አብርሃ እንድትሆን ፈቅጃለሁ ይላል። ሳይታወቀኝ እንባዬ ወረደ፣ አለቀስኩ። ሀያ አንድ ዓመት ሙሉ የዘነጋሁትን ውድቃ አሁን ነው ማጣቴን ያወቅኩት። ወዳጆች ስንቶቻችንን ትዳር ውስጥ ከገባን፣ የሆነ ቢዝነስ ውስጥ ከገባን፣ ህይወታችንን ከቤተሰቦቻችን ከለየን በኋላ ወላጅ አባት እናትን ወደ ኋላ ተመልሰን የምናስተውለው ይህ ታሪክ ዓለምን እጅግ ከተነጋገረ ዓለም እጅግ ከተማረበት ምርጡ ታሪክ አንዱ ነው። ዛሬ ለማርክ ሶሊሽን ይጠቅማቸዋል ብዬ ያሳለፍኩት። እባካችሁ ከተሳካላችሁ በኋላ ትዳር ካገባችሁ በኋላ ላይፋችሁ፣ ሌላ እጅግ ያሰባችሁትን ድሪም ካሳካችሁ በኋላ ለዚህ እንድትበቁ ያደረጋችሁን ቤተሰብ እናት፣ አባት መርሳት በፍጹም ያለባችሁ የአነሳችሁን እጆች በቻላችሁ አቅም በህይወት እያሉ መረገፍ፣ ማገስ፣ ማበረታታት ከጎናቸው መቆም አለባችሁ። በእናንተ ስኬት ውስጥ እነርሱ ካልሳቁ፣ በእናንተ ደስታ ውስጥ እናትና አባት ካልተረሰተ እሱ ስኬት አይደለም። እነዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሆኖ እወዳችኋለሁ። እነዚህ አይነት አስተማሪ አነቃቂ ታሪኮችን አቀርባለሁ። መልካም ቀን።